የማዕከላዊ ኢትዮጵያ ክልል ሀያኛውን የብሔር ብሔረሰቦች እና ህዝቦች ቀን በዓልን በማዘጋጀቱ ክልላዊ ስራዎችን በላቀ ደረጃ ማከናወን እንዲችል መነቃቃት እንደፈጠረለት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሰጡት መግለጫ አስታውቋል። ክልሉ ይህን በዓል በማዘጋጀቱ የጀመራቸው ስራዎች አሉ። የግብርና ስራ ለኢኮኖሚ ግንባታችን አንዱ ምሶሶ ተብሎ ተወስዷል። በላቀ ሁኔታ የግብርና ስራችንን እንድናከናውን እጅግ በጣም ትልቅ እድል ይፈጥርልናል። አንዳንድ ቦታ ማምረት አቅም አነስተኛ የሆነበት ቦታ፣ 24 ሰዓት መስራት የነበረበት ቦታ እነዚህ ተነቃቅተው ዛሬ ጥሩ ስራ እየሰሩ ነው ያሉት ና ይሄ አንድ ውጤት ይሆናል ብለን እንወስዳለን። ኢንዱስትሪ ስራን በማነቃቃት ኢንዱስትሪ ሁለተኛው ፒላር ነው። የኢኮኖሚ መገንቢያ እንሶሶ ብለን የምንወስደው ኢንዱስትሪ ነው። በዚህ በኩል ተዘግተው የነበሩ ከስራ ውጭ ያሉ ከአቅም በታች የሚሰሩ ኢንዱስትሪዎች በአግባቡ እንዲንቀሳቀሱም ትልቅ አስተዋጽኦ አድርጎልናል። ከመጣን ወይም ክልሉ ከተቋቋመ በኋላ የተጀመሩ ስራዎች በመልካም ሁኔታ ላይ ይገኛሉ። በቱሪዝም ዘርፍም የመዳረሻ ስፍራዎችን ከማልማት ባለፈም በማዕድን ዘርፍና ዲጂታል ኢትዮጵያን በመገንባት በኩል በዓሉ ከፍተኛ እገዛ አድርጎልናል ብለዋል። የቱሪዝም ስራዎች ገና ያልተነካ ስራ ነው ያለው በክልላችን የቱሪዝም መስህብና መዳረሻ መስህቡ ማለት ዝም ብሎ ያለው ነገር ነው። መዳረሻ ግን አብረህ የሆነ ነገር ስትሰራለት ሰው ሲቆይበት ለአራት ለአምስት ቀን ሲያሳልፍ ነው። መስህቡ አለ፣ ተፈጥሯ የሆነው ነገር አለ። ግን መዳረሻ በየቦታው አልተሰራለትም። ይሄን በማጠናከር በኩል በጣም ትልቅ ክር ይዘን እየሰራን ያለ ነው። ከጥያ ትክል ድንጋይ ጀምሮ እስከ አንበርቾ 77 ድረስ በቁጥር እስከ መቶ የሚሆኑ የቱሪስት መዳረሻ ቦታዎች አሉ። መስህቡ አለ። መዳረሻውን አብሮ መስራት ያስፈልጋል። መዳረሻ ያለው የሚባለው አብሮ ሰው የሚቆይበት፣ የሚዝናናበት፣ የሚያድርበት፣ የሚቆይበት ነገር ሲያሟላ እሱን አለው። እሱን ለመስራትም ይሄኛው በዓል እጅግ በጣም ትልቅ አስተዋጽኦ ያደርጋል። በማዕድን ዘርፍ ጥናት ያደረግንባቸው በርካታ ጉዳዮች አሉ። እነዚህ የተወሰኑትን ፋይናላይዝ አድርገናል፣ የተወሰኑት በስራ ላይ ያለ ነው። በቅርብ ጊዜ ያናውን ስናረጋለን፣ ኢንቨስተሮችን እንጋብዛለን፣ እንዲሳተፉ ይደረጋል። ሌላ ዲጂታል ኢትዮጵያን በመገንባት ይሄ በዓል ትልቅ አስተዋጽኦ አለው። በክልሉም የተለያዩ የልማት ስራዎችን በጥራትና በብዛት እንዲከናወኑ በማድረግ በኩልም በዓሉን ማስተናገዳችን በእጅጉ ጠቅሞናል ብሏል ርዕሰ መስተዳድሩ በመግለጫቸውም። በ201718 ከዛም ጊዜ በፊት በነበረው ጊዜ የጀንበር ናቸው የተለያዩ ኢኒሽቲቮች አሉ። በግብርና መስክ በኢንዱስትሪ መስክና በሌሎች መስኮች እነዚህን በላቀ ደረጃ ለመፈጸም ሰራተኛውን በማስተባበር ህዝቡን በማስተባበር አመራሩን በማስተባበር የተሻለ አፈጻጸም እንዲኖራቸው ለማድረግ የሰራነው ስራን አጠናክሮልናል። ሌሎች ከተሞቻችንን ለማደስ እና ደረጃቸውን ለማሻሻል ጠቅሞናል። እንግዲህ አንድ በዓል ሲመጣ እግረ መንገዱን የሚፈጥረው ነገር አለ። በዓሉን ለማስተናገድ ሲባል በሁሉም መስኮች የሚደረጉ ዝግጅቶች አሉ። ከሆቴል አንስቶ እስከ መንገዶች ልዩ ልዩ ነገሮች አሉ። ሶ በሁሉም ከተሞቻችን መነቃቀት ታይቷል። በተለይም የኩሪደር ልማት ስራዎች አንዳንዶቹን አጠናቀናል፣ አንዳንዱን በማጠናቀቅ ላይ ነው ያለነው እና እናንተም ስትመጡ መንገድ ላይ ታችሁ ሊሆን ይችላል። አሁን ባለንበትም ከተማ ተመልክታችሁ ሊሆን ይችላል። እና ለዚህ እጅግ በጣም ትልቅ አስተዋጽኦ አድርጓል። ሌላው ክልሉ ያሉትን ጸጋዎች በአግባቡ እንዲያውቅና ስራ ላይ እንዲያውል የብሔር ብሔረሰብ በዓል ማክበር እድሉ በተሰጠን ማግስት አግስት ጀምረን ምንድነው ክልሉ ያለው ፖቴንሻል አቅም ብለን አስጠንተናል። በግብርና ምን እንመስላለን፣ በኢንዱስትሪ ምን እንመስላለን፣ በቱሪዝም የዲጂታል ኢትዮጵያን ከመገንባት አንጻር ምን እንድላለን ብለን አሰስመንት ሰርተን በዓሉን ለማድመቅ ምን እንጠቀምበታለን፣ በኋላም ለሀገር ግንባታ ምን እንጠቀምበታለን ብለን እናስባለን። እና ሲጠቃለል ይሄ ብሄር ብሄረሰቦችና ህዝቦች ማክበር አንድ ቀን ሁለት ቀን ከምናከብረው በዓል ውጭ ትልቅ ፋይዳ አለው። ማሰባሰብን ወደ አንድ ማምጣት። ክልሉ በዓሉን በስኬት ለማጠናቀቅ ዝግጅቱን በማጠናቀቅ ላይ እንደሆነ የገለጹት ርዕሰ መስተዳድሩ መላው ኢትዮጵያውያንም በበዓሉ እንዲታደሙ ጥሪ አቅርበዋል። ለሁሉም በዓል ታዳሚዎች ለሁሉም በዓል ታዳሚዎች ክልሉ በሁሉም መስክ ዝግጅቱን ያጠናቀቀ ስለሆነ የሚደረግላችውን ጥሪ መሰረት በጊዜ መታችሁ ክልላችን ውስጥ የተወሰነ ጊዜ ማሳልፋችሁ በዓሉን በጋራ አክብረን አንድነታችንን ህብረ ብሔራዊ መግባባታችንን ለሁሉም ማሳየት ይገባናልና በጥሪው መሰረት እንድትገኙ ነው። ለመላው አመራራችን የተጀመረው ስራ እስኪጠናቀቅ ድረስ እስከ መጨረሻው ቀን ድረስ ሁሉም በብቃትና በጥራት ስራውን እንዲያከናውኑ ጥሪ ያቀርባለሁ። ለመላው ህዝባችን በዓሉ በደመቀ ሁኔታ እንዲከናወን የድርሻችሁን እንድትወጡ በዚህ አጋጣሚ ማሳሰብ እፈልጋለሁ። 2018 ለሃያኛው ጊዜ የሚከበረው የብሔር ብሄረሰቦች እና ህዝቦች በዓል በማዕከላዊ ኢትዮጵያ ክልል በደማቅ ሁኔታ ይከበራል ብለን ጠንካራ ስራ እየሰራን ነው። ለዚህ መሳካት አስተዋጽኦ ላደረጉ በሙሉ በዚህ አጋጣሚ ምስጋናዬን አቀርባለሁ።